ለኢንተርቪው ፈቃደኛ ስለሆንክ አመሰግናለሁ። በመጀመሪያ ስምህንና የምታገለግልበትን ቤተክርስቲያን ትነግረ ጌታ ይባርክ ወንድሜ። የተስፉ እኔ ፓስተር ደምሴ ጨሞ ይባላለሁ። የማገለግለው ዋሳ ከተማ የዲያስፖራ አካባቢ ባለች አጥቢያ ቃለ ሕይወት ቤተክርስቲያን ነው የማገለግለው። ጌታ ይባርክ። ሕይወት ሲኖር ነው አገልግሎት ሊኖር የሚችለው። ቀዳሚ አገልግሎት ሳይሆን ሕይወት ነው አንድ ጊዜ አንድ ሰው የጻፈውን ጽሑፍን አንብቤ ነበርና እንደዚህ ይላል። ምንድን ነው የሚለው? አገልግሎት ከህይወት መጨመቅ ውስጥ የሚወጣ ጁስ ነው የሚል ነገር አንብቤ ያለው። ስለዚህ ከአገልግሎት ህይወት የሚቀደም ነው እና ጥሩ ህይወት ሲኖር ነው ጥሩ አገልግሎት ሊኖር የሚችለው እና እግዚአብሔር በምሕረቱ በቸርነቱ፣ በፊቱ እንድንቆም ጸጋውን አብዘተውልን በህይወት አለን ከዚያም የተነሳ እግዚአብሔር እንደሰጠን በእግዚአብሔር ቤት እንደተቀበልነው ጸጋ መጠን እያገለገልን እንገኛለን። እግዚአብሔር የተመሰገነ ይሁን። ጌታ የባርክ። እንግዲህ ለተመልካቾች አንድ ጥያቄ ከአገልግሎት መነሻ ማድረግ ለአንድ ጥያቄ መጠየቅ ይፈልጋለሁና ሰው አገልግሎትን እንዴት፣ በምን መንገድ ከየት መጀመር ያለበት ታስባለህ? መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ካስተማረው ብንነሳ ጥሩ ይመስለኛል። ጌታችን ኢየሱስ ክርስቶስ ያስተማረው አገልግሎት በኢየሩሳሌም እንደሚጀመር ነው የተናገረው። ደቀ መዛሙርቱን ኢየሩሳሌም፣ ከዛ ይሁዳ፣ ከዛ ሰማሪያ እስከ ምድር ዳርቻ ነው የሚለው። ስለዚህ አንድ ሰው አገልግሎቱን መጀመሪያ ያለበት ከቤቱ ይመስለኛል። ከራሱ ሕይወት ይጀምራል። ከራሱ ሕይወት ጀምሮ ደግሞ ወደ ቤተሰቡ ይመጣል። ከቤተሰቡ ደግሞ በሚኖርበት አካባቢ ማህበረሰብ በቤተ ክርስቲያን ውስጥ ያገለግላል እግዚአብሔር ደግሞ ጸጋውን እያበዛላት ሲሄድ ደግሞ ምን ይሆናል ከአካባቢ ወጣ ብሎም የሚያገለግልበት እድሎች ይኖሩታል ብዬ አስባለሁ ግን አብዛኛን ጊዜ ብዙ ሰዎች የማይረዱት ነገር ምንድን ነው አገልግሎት የሚጀምረው በቤት ጌታ ይባርክ በመቀጠል አንድ ጥያቄ ማቅረብ ፈልጋለሁ እንግዲህ ይህም ፕሮግራም ሰዎች በቲክቶክ በፌስቡክ በዩቱብ በሌላም ሶሻል ሚዲያ ይከታተላሉ እና አንዳንድ ሰዎች አገልግሎትንና እና ሕይወትን ለየብቻ ያለው ማለትም አንድ ድኛለሁ፣ ከእንግዲህ ጽድቅ የሚባል ነገር ቀርቷል፣ የፈለግኩትን አደርጋለሁ የሚሉ ሰዎች ያጋጥሙኛልና